ሰላም እንዴት ናችሁ? እህታችን እዚህ አንድ ጥያቄ ትጠይቃለች። ምን ትላለች? ባል የሚስቱን ጡት መጥባት ይችላል ወይንስ አይችልም? ሐራም ነው ወይንስ አይደለም ትላለች። ሐራም አይደለም፣ ይችላል። ባል የሚስቱን ጡት መጥባት ይችላል፣ አልተከለከለም። ቁርአንም ላይ ሐዲስም ላይ ዕለሞችም ተጠይቀው ይቻላል ብለዋል። ስለዚህ ችግር የለው መሳንት ይችላል የሚስቱን ጡት። ሰላም እንዴት ናችሁ? ዛሬ ምን ነጋገረው እባቦች የሙስሊም ወንድሞች እንደሆኑ እንዲሁም ደግሞ እባቦች ሙስሊም እንደሆኑ እንመለከታለን። በመጨረሻ መልክታለኝ ሳይ አልቡኻሪ ቮሊውም አራት ወይም ቅጽ አራት መጽሐፍ 54 ሐዲስ ነምበር 530 ላይ ወይም ደግሞ በሱና ዶት ኮም ለምታወጡ ሳይ አልቡኻሪ 3312 እና ሳይ አልቡኻሪ 3312 ላይ የሚገኝ ሐዲስ እንዲላል ናሬትድ ናፊ ናፊ እንደተረከው ኢብን ዑመር ዩዝድ ቱ ኪል ስኔክስ በት ወይን አቡልባብ ኢንፎርምድ ሂም ዳት ፕሮፌት ሀድ ፎርቢደን ተ ኪልንግ ኦፍ ስኔክስ ሊቪንግ ኢን ሃውስስ ሂ ጌቭ ኡፕ ኪልንግ ዴም ምንድን ነው የሚለው ሐዲሱ ኡመር የሚባለው ሰውዬ እባቦችን ይገል ነበረ ነገር ግን አቡልባብ የሚባለው ሰውዬ ነቢዩ እባቦችን ቤት የሚኖሩ ወይም ደግሞ ቤት ያለ እባብን እንዳገሉ ብለዋል ሲለው መግደል አቆመ ይላል እባብ በቤት ውስጥ ሚኖር እንዳትገሉ። ማን ያለው? ነብዩ፣ የሙስሊሞች ነብይ። ለምንድን ነው የተባለ እንደሆነ እንዲሁም አላዳብ አልሙፈርድ 446 ላይ ቤት ሲያስተካክሉ ሴት አንተ እባብ ያለበትን ቤት ጥንቃቄ እንዲያደርጉ ይናገራል። ምክንያቱም ጂኒ ማደሪያ ስለሆነ እባብ ጥንቃቄ አድርጉ። ከነካችሁት ወይም ደግሞ ከጎዳችሁት ወይም ደግሞ ሰላም ከእባቡ ጋር ካልፈጠራችሁ እሱም ሰላም አይሰጣችሁም የሚል ነገር ምላሽ ይሰጣል። ስለዚህ እባብን ውዴ፣ ፍቅሬ ምናምን ማለት አለባችሁ ማሻሸጥ አለባችሁ እንጂ በዱላ ከመታችሁት ወይም ደግሞ ካስጠነቅ እንትን ካደረጋችሁት ሰላም አይሰጣችሁም ይላል። አዲሱ እንደምትመለከቱት ነው። ብዙ ቦታ ነው ያለው አዲሱ ሳይ ሙስሊሙን ይሄም አለ ሱና ነቢ ዳውድ ላይ ደግሞ ሌላ ታሪክ እናገኛለን። አንዱ የነቢዩ ተከታይ ወደ ጦር ሜዳ ሄዳል፣ መሳሪያ ይዞ። ከዛ በኋላ ሲመለስ ሚስቱን በር ላይ ያገኛታል። ከዛ የወጣውበትን ከቤት ምክንያት እንደዚህ እንደዚህ ብላ ትነግረዋለች ማለት ነው። ከዛ ሰውየው እባቡን ለመግደል ወደ ቤት ይገባል። እባቡን ለመግደል ቤት ይገባና ያው እባቡም ይነድፈዋል መሰለኝ። ከዛ ሰውየው ቀድሞ ይሙት ወይንም ደግሞ እባቡ ቀድሞ ይሙት አይታወቅም፣ ሁለቱም ይሞታሉ።

ምንድን ነው እሱ ሰውየ፣ የሞትና የሟሽ ተከታዮች ደግሞ ወደ ሞሐመድ ይዘው ይመጣሉ። ይህ ሰውየ ሞቷልና ጸሎት አድርግለት አላህ ወደ ህይወት እንዲመልሰው ብለው ይሉታል፣ ማለት ነው። ሰውየው ለራሳችሁ ጸሎት አድርጉ አለ ሞሐመድ ማለት ነው። በመዲና አለ። ኢን መዲና የግሩፕ ኦፍ ጂን ሃቭ ኢምፕሬስድ ኢስላም። በመዲና የጂኒ ህብረት እንትኖች ግሩፖች እስልምናን ተቀብለዋል። ሶ ዌን ዩ ሲ ዋን ኦፍ ዴም ስታዩቸው ከእነሱ ውስጥ አንዳችሁ ስታዩት ፕሮናንስ ዋርኒንግ ቱ ኢት ሥሪ ታይምስ ኢፍ ኢት አፒርስ ቱ ዩ አፍተር ዛት ኪል ኢት አፍተር ሥሪ ዴይስ። ስለዚህ እባቦችን ስታዩ ሶስት ማስጠንቀቂያ ስጧቸው። ነገር ግን ይህንን ሦስት ማስጠንቀቂያ አልፈው የሚመጡባችሁ ከሆነ ከሶስት ቀን በኋላ ግደሏቸው ይላል። ስለዚህ ሙስሊም ወንድሜ ቤት ውስጥ እባብ አይተ ኢሚዲየትሊ ምገል ከሆነ የነቢይህን ትእዛዝ ተላልፈሃል ማለት ነው የነቢይህን ትእዛዝ መተላለፍ ብቻ ሳይሆን ሙስሊም ወንድምህን ገላሃል ማለት ነው በገጀራ እባብን ብገል ጋንም ትገባለህ ማለት ነው ምክንያቱም ነቢዩ የደነገገውን ማንም ሊሽረው አይችልም ይላል ምን ላይ ሱራ አልአዛብ አያ 36 ላይ ወንድም ወንድሙን ከገደለ፣ በእስልምና ውስጥ ደግሞ ንስ ሙስሊም ሙስሊምን በገጀራ ከገደለ ደግሞ ሁለቱም ገሃነም ይገባሉ፣ ይላል ሐዲሱ። እንደምትመለከቱት ነው። ስለዚህ እባብ የጅኒ ማደሪያ ነው፣ ተሸካሚ ነው፣ ወንድምህ ነውና እንዳገለው ይላል ነብይ። ይሄ ጤናማ አስተምሮ ነው። ኤንዌስ ዛሬ ከምሽቱ ሶስት ሰዓት ላይ ሱራ አላቅ አላልቅ ወይንም የርጋደ ምዕራፍ እንመለከተዋለን። ከዚህ በፊት ሁለት ምዕራፎችን አይተናል። ዛሬ ሲንከባለል የመጣውን ውይይት እናደርጋለን ብለን የመጀመሪያ ቀን ለአንብበው የሚል እንትም ብሎኝ ያው ምግብ አባ ውስታዝ ነበረ አብረን የተማር ነው ለአንብበው እና ዲቤት እናደርግበታለን ብሎ ነበር። እንደገና ደግሞ ሁለተኛ ቀን ላይ አልመጣም በኔትወርክ እና አንዳንድ ምክንያቶች ዛሬ ለሶስተኛ ጊዜ ቀጠሮ ዘንበታል። ከምሽቱ ሶስት ሰዓት ላይ እኛ እናየዋለን። ከዛ በኋላ እንደ ውይይት ነገር እንወያያለን የሚመጣ ከሆነ ማለት ነው። እና ሁላችሁም እንዳቀሩ የቪዲዮ ሼር አድርጉት፣ ኮፒ ሊንክ ማድረግ እንዳረሱ። ደግሞ እንደዛ ነገር ነው። ቻው